ኢና ሊላሂ ወኢና ኢለህ ራጅኡን። በትላንትናው እለት ተቆራርጠው በሻንጣ የተጣሉ እህቶቻችን እንዳሉ ተሰምቶ ነበረ። በዛሬ እለት ደግሞ እነዛ ቤሩት ውስጥ ቆራርጦ ቆሻሻ ውስጥ የጣለው ሰው በቁጥጥር ስር እንደዋለ ወይም ደግሞ በሊብናን ፖሊሶች ቁጥጥር ስር እንደዋለ እንደተያዘ መረጃ ደርሶኛል። እሱን ማሳያችሁ ይሆናል። አሰላሙ አሌይኩም ወራህመቱላሁ በረካቱ። ውድና የተከበራችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያ ሰማችሁ ከኔ ጋር ሁሌ ሰላም ነው አልሐምዱሊላ ትላንትና እንግዲህ አስደንጋጭ ነገር ሰምተን ነበረ ኢትዮጵያን ተቆራርጠው ዝባላ ላይ እንደታጣሉ መረጃዎች ሲሰራጩ ነበረ ዛሬ ደግሞ ይህንን የቆራረጠው ሰው በቁጥጥር ስር በቤሩት ፖሊሶች ቁጥጥር ስር እንደሆነ መረጃ ደርሶኛል ያንን መረጃ ማሰማችው ይሆናል በቅድሚያ ግን ለድምፄ ይቅርታ ጠይቃችኋለሁ ትንሽ ጎሮሮዬን አሞኝ ድምፄ ተቀይሯልና አሁፍ እንደምትሉኝ ተስፋ አደርጋለሁኝ መረጃው ብዙዎችን ደናገጠ ግልጽ ለማድረግ ያክል እንዲሁም ደግሞ ገዳዮቹ እንደተያዙ ወደ እናንተ መረጃውን ለማድረስ ነው። እንግዲህ እንዳልኳችሁ ትላንትና ላይ ቤሩት አንድ ሶስት ነበረ ሲባል የነበረው ብቻ፣ አሁን ላይ ግን በብዛት መረጃዎች አንድ ሰው አንዲትን ሴት ልጅ ቆራርጠው ዝባላ ላይ እንደጣሉ ነው መረጃው እያመለከተ ያለው። ያንንም ደግሞ ቆራርጠው የቆራርጠው የጣለ የነበረው ሬሳውን አይስክሬኑን ወስዶ እዛ ቆሻሻ ላይ የጣሉ ሰዎች በቆ

እንግዲህ እንደሰማችሁት ነው ገዳዮቹ ሀያ አራት ሰዓት ባልሞላ ውስጥ በቤሩት ፖሊስ ቁጥጥር ስር መሆናቸውን እንግዲህ ከልጁ ተረድታችኋል ብዬ አስባለሁ። ትላንት የተለቀቀው መረጃ ግን ትክክል አልነበረም እያለ ነው። ያ ማለት ደግሞ ሶስት ኢትዮጵያኖች ነበረ ተቆራርጦ ተጥሏል የተባሉ የነበረው ነገር ግን ዛሬ በወጣው መረጃ አንድ ኢትዮጵያዊ የተቆራርጣ የተጣለች ነው የተባለው። ቆራርጣ የጣለችዋ ደግሞ በቁጥጥር ስር እንደተያዘ ደግሞ የቤሩት ውስጥ ደህንነት ኃይሎች አጠቃላይ ዳይሬክተር ህዝብ ግንኙነት ዲቪዥን የሚከተለውን መግለጫ አውጥቷል። መግለጫውም ደግሞ የመረጃ ምንጮች ቢሮ ተጠርጣሪውን በቁጥጥር ስር ያዋለው በባስታ አካባቢ በሚገኘው በቤቷ ውስጥ ማለት ነው ኢትዮጵያ ወገኗን የገደለ በሲን ኤልፊል የሚባል አካባቢ ታላት ይቅርታ ታላት ዳሃር ኤል ጀማል በተባለው የቆሻሻ ማጠራቀሚያ ውስጥ አስክሬኗን በሻንጣ ውስጥ በማግኘቷ ነው እየተባለ ነው። እዛ ውስጥ በመገኘቷ ነው እየተባለ ነው። እንደ ማህበራዊ ሚዲያ የሚሰራጨው እንደነበረው በሹል መሳሪያ የተወጉ በርካታ ምስሎችም ነበሯት እየተባለ ነው። እዚያ ጋር ቀርጸው የተለቀቀው ቪዲዮ እንግዲህ በሹል መሳሪያ ብዙ ቦታ ነው እንደተወጋች እየተነገረ ያለው እንግዲህ ምርመራውም ደግሞ በፍትህ አካላት ስር ስለሆነ ከሆነ ይህንን ደግሞ በደንብ ምርመራ ተደርጎበት ሂፋ እንደሚያደርጉም ገልጿሉ እና ሊላሂ ወኢና ኢለሂ ራጅኡን። ከእንደዚህ አይነት ነገር ይጠብቀን ይጠብቃችሁ። ሊብናንና ለምታውቁ እዛ የቤሩት አረብኛ ለምታውቁ አረብኛ ማለት ነው። በአጠቃላይ ትንሽ ግን ከበድ ይላል። ለምታውቁ ከራሷ አንደበት ሰምታችኋል። ላላወቃችሁ ነው እኔ የተጻፈውን ነው እንግዲህ ያተረጎምኩላችሁ እንጂ እሱ ያወራውን አይደለም። ብቻ ያው በአጠቃላይ ላይ ገዳይ ገዳይ የተባለችዋ በቁጥጥር ስር መዋሉን ነው። እሱም እየተናገረ የነበረው ሀያ አራት ሰዓት ሳይሞላ ያው ወንጀለኛን እንደያዙ ነው የተነገረው። ይሄ አንድ ደስ የሚል ነገር ነው፣ ግን ደግሞ የሰውን ልጅ በዚህ ልክ በዚህ ጭካኔ ደግሞ እንደዚህ አሰቃይቶ ገሎ እንደገና ወስዶ ቆሻሻ ስር መጣል ምን ያህል ልብ፣ ምን ያህል ስነ ልቦና፣ ምን ያህል ጭንቅላት እኔ አላቅም። ምን ያህል ጨካኝ ቢሆኑ ይሄን ነገር የሚያደርጉት ምን ያህል እኔ እንጃ ያኔ ከሰው አልተፈጠሩም እነዚህ። ሰው ሰውን የሚያክል ነገር እንደዚህ አድርገው የሚገሉት ሀቂቃ በጣም እኔም ዘግናኝ ነገር ነው። እኔ አሁን ለመስማት ራሱ እየከበደኝ ነው፣ ለመናገር ራሱ ቃላትን እያጣው ነው። ምን ብዬ እንደምናገር ግራ ገብቶኛል። ግን የእነሱ ጭካኔያቸው ደግሞ መግደል ገለው እንደገና ቆራርጠው እንደገና ደግሞ ወስደው ቆሻሻ ላይ መጣላቸው ደግሞ ላሀውሎ ላ ቁወትላ ቢላህ ሀስቡናላህ ወኒም ልወኪል ከሰው አይቆጠሩም ሀቂቃ ነው የምላችሁ እነዚህ ሰዎች ከሰው አይቆጠሩም እኔ ሰው ናቸው ማለት አልችልም በጣም በጣም የሚከብድ ነገር አሁን ሊብናሎች እሪ እያሉ ነው አፈሳ ተጀምሯል በየቤቱ አሁን አበሾችን እየፈለጉ ነው ያ ማለት ምንድነው አንዱ በሰራው ጥፋት ሌላውም ይታመሳል ለምን ስለዚህ እነሱም ለራሳቸው ስለሚሰጉ ማለት ነው። እኛ አባሻዎች በአጠቃላይ ጫካኞች ነን። የሀገራችን መባላት የሀገራችን እዛ መገዳደል አልበቃ ብሎን የሰው ሀገር መተን እንኳን እርስ በርስ እንዋጋለን፣ እርስ በርስ እንገዳደላለን። ያህባይቢ ግን ምን አይነት ጫካኝ ናቸው ግን? ሀቂቃ ወላሂ፣ ምን አይነትን ልብ! እንዴት ነው የሚኖራችሁ የሰውን ልጅ እንደዚህ ስታረጉ? ምን አይነት ህሊና፣ ምን አይነት ልብ ቢኖራችሁ ነው እንደዚህ የምታረጉት? እኔ እንጃ፣ እኔ እንጃ። ለማንኛውም እህቶች የትም ሀገር ኖሩ፣ የትም አብራችሁ ስትኖሩ ከአንድ ሰው ከተጋጫችሁ፣ እልህ ውስጥ ከተገባችሁ አንድ ቤት እንዳትኖሩ፣ ለዛ ሰው ጥላችሁ ውጡ፣ ሌላ ቤቱ አቀይሩ። ምክንያቱም የሆነ ቀን እንደዚህ አይነት ነገር ሊያደርስባችሁ ስለሚችል ማለት ነው። በሰላም ካልኖራችሁ፣ በሰላም መኖር ካልቻላችሁ፣ ውስጣችሁ ችግር ነገር እንዳለ ካስታወቃችሁ ጥላችሁ ውጡ። ምክንያቱም እኛ ኢትዮጵያኖች በቃ ጨካኞች ናል። በጨካኝነት አንደኛ ወጥተናል። በየሄድንበት መግደል ነው። በየሄድንበት መገዳደል ነው። አረቡን መግደል ነው። እርሰ በራሳችን መገዳደል ነው። በቃ እርሰ በራሳችን መባላት ነው ስራችን። ስለዚህ እህቶች አንገታችሁን ደፍታችሁ ልሰሩ የመጣችሁ እህቶቼ ተጠንቀቁ። ወላሄ ነው የምላችሁ፣ ተጠንቀቁ። እናንተ በሰላም መኖር የምትፈልጉ ነገር ከሆነ ካበሾች ራቁ። በቃ ከእርሰ በራሳችን እንደዚህ ሀገር የዜጋ ናት እህቴ ናት ወንድሜ ነት፣ ገለመኔ ማድሬሹ አይሰራም። ጨካኝ ጨካኝ ጨካኝ አረመኞች ናቸው። አሁን ወላሂ ሊብናኖችን ብታዩ ስቅቅን ብሎ ነው ያሉት። በቃ ተሳቀው ማለት ነው። እና ወንጀለኛን ደግሞ ሀያ አራት ሰዓት ባልሞላ ውስጥ ደግሞ ይዟሉ። እና የሚፈረደውን ህግ እኔ አላቅም፣ የቤሩትን ህግ፣ ምን አይነት ህግ እንደሚሰጡ አላቅም። የገደለ ይገደል የሚል ህግ ቢኖራቸው እኔ በጣም ደስ ይለኛል። በጭካኔ እንደዚህ አርጋ የገደለች እህቷን የአገሯን ልጅ የገዛ እህቷን እንዲህ ያረገች እሷን ብትገደል እኔ ደስ ይለኛል። እንደዚህ አይነት ህግ ያለበት ሀገር ቢሆን ደስ ይለኛል። ስለ ህጉ ስለማላቅ ነው እኔ ስለ ሀገሪቷ ህግ አላቅም። እና ግን በዚህ ልክ መጨካከኑ ለራሳቸውም አይበጃቸውም በየሄርንበት እንዲህ መባላት ም እኔ እንደ አበሾች ሲያወሩ እንደሰማሁ ትክክለኛ መረጃ ይሁን አይሁን አላቅም። በፍቅረኛ ምክንያት ነው ሁለቱ እንደተጋጩ፣ አበሾች አሁን በዚህ ሰአት ላይ እንደዛ ብሎ እያወሩ ነው። ፍቅረኛ ትውሰደዋል ከላስ ካል። እሷ ኮ እቃ ነው እንዴ የምትወስደው? ከላስ፣ እሱ ከሄደ ኮ ሄደ ነው እንዴ ለእሱ ብለሽ እሷን ሌሽ ትገያታለሽ? እሷ ኮ አይደለም የወሰደችው እሱ ነው የሄደው። ሲጀመር አንቺ ጋር ቢሆንም ሳይፈልግሽ ሆኗል የሆነ ቀን ጥሎ የሆነ ቀን ደግሞ ጥሎሽ አይሄድም። ማንኛውም ሰው አስገድደሽ የምታስቀምጪው ነገር አይደለም። ወንድ ነው። ለምን ሄደው እሷ ጋ ብለሽ እሷን እንደዚህ ማድረግ ሐቂቃ የሆነ ከሄደ ሄደ ነው በቃ። አሁን እሷን ገደልሽ፣ ና እሷ አሁን ከአንቺ ጋ ሊሆን ነው? አይሆንም። በምድብ የሚሆነው መበቀል ካለብሽ ችግር የፈጠረብሽ እሱ ከሆነ እሱን ተበቀይ። እሱን ሄደው አይደል? እሱን እሷ ምን ታርግ? ምን ታርግ? ቆይ እሷ በዚህ ከሆነ ምክንያታቸው የተጣሉበት ምክንያት ይሄ ከሆነ ወንድ ልጅ ለምን አንቺ ጋር መጣ ተብሎ እሷን መግደል? እንደዚህ ነው እንዲህ። ሀባይቢ ወንድ ልጅ አስራችሁ ታስቀምጡታላችሁ። አሁን እችን ልጅ ገደለቻት። አሁን እሱ ከእሷ ጋር ከገዳዩ ጋር ይሆናል? ለራሱ ለህይወቱ ስለሚሰጋ አይሆንም። ረ ረ እንንጃገን፣ እንንጃገን። ጭካኔ ጭካኔ አንደኛ ናቸው። ብቻ ከእንደዚህ አይነት ነገር አላህ ይጠብቀን፣ ይጠብቃችሁ። እህቶቼ በሰላም ለመስራት በሰላም ለመለወጥ የወጣችሁ እህቶቼ፣ ግን በሰላም አላህ ስብሃነ ወተአላ ይመልሰን ይመልሳችሁ። አንገታችሁን ደፍታችሁ ስራችሁን ስሩ። ኢጃዛ የሚባል ነገር ይቅርባችሁ። አበሻ የሚባል ነገር እንዳታዩ። ወላሂ፣ በሰው ሀገር ሁናችሁ አበሻ ይሻላል ትላላችሁ እንጂ እንደ አበሻ መርዝ የለም። ሰፉ ናቸው። ምንም ነገር አይጠቅማችሁም፣ ይጎዳችኋል እንጂ አይጠቅማችሁም። ስለዚህ ከአበሾች ርቃችሁ የሌላ ሀገር ዜጋ ተጠግታችሁ ብትኖሩ ምንም ሳትሆኑ በስርዓት ትኖራላችሁ። በስርዓት ሰርታችሁ ወደ ሀገራችሁ ትገባላችሁ። ግን ከኛዎቹ የራሴ ዜጋ ናት እህቴ ናት የሀገሬ ልጅ ናት ምናምን ብላችሁ ስትጠጉ መጨረሻችሁ ይሄ ነው የሆነው እና ጥንቃቄ አድርጋችሁ ሰርታችሁ በሰላም ሀገራችሁን ግቡ። ውዶች እንግዲህ ያው ገዳይ በቁጥጥር ስር መዋሏን ለማሳወቅ ና እናንተ ጥንቃቄ እንድታደርጉበት ነው ይህንን ቪዲዮ የሰራሁላችሁ። ለሌሎቹም ይጠቅማል ካላችሁ ደግሞ ሼር አድርጉት። ለድምፄ እንግዲህ ቅድም ጀምሬ ይቅርታ ጠይቅ ያለሁኝ አሁንም ቢሆን ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። አመሰግናለሁ ስለተከታተላችሁኝ። ሰላም ዓሌይኩም ራህመቱላህ ወበረካቱ